ባለፉት ሃምሳ ስልሳ ዓመታት የፖለቲካ ፓርቲ ታሪካችን ውስጥ ብዙ ከፍታ፣ ብዙ ዝቅታ፣ ብዙ መጠላላት፣ ብዙ መገዳደል፣ ብዙ መሸናነፍ ተደምሮ መሸነፍ የታየበት ጊዜ ነበር። ሲቀዱ ሐሳቡን ብቻ ሳይሆን አሳቢውን ይቀዳሉ። የአሳቢውን ፎቶ ደረታቸው ይለጥፋሉ። ነገርዮው ለራስ ሲቆርሱ አያሳንሱ እንደሚባለው ያለ አይደለም። የብልጽግናዎች አለቃ የእሳቸውን የግድያና የወንጀል ድርጅት የእሳቸውን የጦርነትና የእልቂት ተቋም ብልጽግናን ባለፉት 50 ዓመታት ከነበሩ የፖለቲካ ፓርቲዎች ሁሉ የላቅ አድርገው ሲያቀርቡ ፓርቲው የእሳቸው ስለሆነ ብቻ አይመስልም የቀደመውን ትውልድ አምርረው ስለሚጠሉት ነው የሚለው ምክንያት የበለጠ ይቀርባል። ይህንን ደግሞ እሳቸው ራሳቸው ምስክር ሆነው ይናገሩታል። በእርግጥም ያንን የስልሳዎቹ የሚባለውን ትውልድ እንደሚጠሉት ሳይደብቁ ተናግረዋል። በቸና በሸ ምክንያት ተጣልቶ የተጨፋጨፈ ብለው ይገልጹታል። አሁን የቀረው ለምን አይሞትልኝም? ባዮሎጂም ረሳቸው እኮ ሲሉም ተደምጠዋል። ራሳቸውን ያ ትውልድ ብለው የሚጠሩት አብዮተኞች እንደ አሸን በፈሉበት በዚያ ዘመን የተወለዱት የዘንድሮ ጠቅላይ ሚኒስትር እሳቸውም ስማቸው ዘመኑን እንዲመስል ተደርጎ አብዮት ተብለው ነበር። ሆኖም ውለው አድረው ስማቸውን ከአብዮት ወደ ዐቢይ አሸጋሽገውታል። ወላጆቻቸው ዘመኑን አስመስለው ያወጡላቸውን ስም ትተው ራሳቸውን አብይ ሲሉ የሰየሙት ያንን አብዮተኛ ትውልድና ዘመን በሚመስል ስያሜ አልጠራም ብለው ነውን የሚለውን ጥርጣሬ ይዘን ስንቀጥል የ1960ዎቹን ትውልድ አብዝተው ሲኮንኑት፣ ሲጠሉትና ሲፈርጁት እናገኛቸዋለን። ለይስሙላ ምክንያታቸውን ሲያቀርቡ የተገዳደለ ይላሉ። እንዲያም ሆኖ እሳቸው የገደሉትና አሁንም እየገደሉት ያለውን ሕዝብ በዚያ በቀይ ሽብርና ነጭ ሽብር ዘመን ተገዳደለ ካሉት ጋር ሲነጻጸር ያኛው ኢምንት ሆኖ እንደሚቆጠር ልብ አይሉም። እንኳን የነጭና የቀይ ሽብር ሟቾች፣ ባድዋ ጦርነትም የተገደሉት፣ በሰገሌ ጦርነት የሞቱት፣ በፋሺስት ወረራ የተሰዉት፣ በ17 ዓመቱ የደርግ ዘመን በጠቅላላ ያለቁት ሰዎች ተደምረው ዐቢይ አህመድና ብልጽግናዎች የፈጁትን ሕዝብ አይደርሱበትም። የስልሳዎቹን ትውልድ የሚጠሉት ስለተገዳደለ ከሆነ ለምን እሳቸው ሲገድላሉ የሚለውን ጥያቄ እያሰላስልን ስንጓዝ የውጭ አርበኛና አብዮተኛን ሐሳብም ይቀዳሉ በማለት ሲያጣጥሏቸው እናገኛቸዋለን። እሳቸው ግልጽ ባለ ቋንቋ ብልጽግናም ሆንኩኔ ርዕዮተ ዓለም የለንም ብለዋል። እናም የራሳቸው ሐልዮት የነበራቸውን የስልሳዎቹን ኢትዮጵያውያን የርዕዮተ ዓለም እስረኛ ይሏቸዋል። ርዕዮተ ዓለም አይዲኦሎጂ ለሚለው ቃል ተኪ ሆኖ የተቀመጠ አማርኛ ነው። አይዲኦሎጂ ማለት የሐሳብ ጥናት ነው። አንድን እምነት፣ መርህና አስተሳሰብ የሚመራ ለፖለቲካዊና ኢኮኖሚያዊ እንዲሁም ማህበራዊና ባህላዊ ጉዳዮች ማዕቀፍ የሚያስቀምጥ ሐሳብ ነው። አብይ አህመድና ብልጽግናዎች ርዕዮተ ዓለም የለንም ሲሉ ሐሳብ ሐሳብ የለንም። የምንይዘው የምንጨብጠው ነገር የለንም። የምንመራበትም የምንመራበትም ቁም ነገር የለንም ደመነፍሳችን ወደ መራን እንሄዳለን እንወስዳለንም እያሉ መሆኑ ነው። በተለይ የፖለቲካ ድርጅት በተለይ ደግሞ መንግስት ነኝ የሚል ስብስብ በኩራት ርዕዮተ ዓለም የለኝም ሲል የሚያሸማቀቅ ቢሆንም ብልጽግናዎች ግን አያፍሩበትም። ይህንንም ከ ሺ ዘጠኝ መቶ ስልሳዎቹ ትውልድ የሚለያቸው መሆኑን ቀብረር ብለው ይናገሩታል። የስልሳዎቹ ትውልዶች አሳቢውንም ሐሳቡን የሚቀዳሉ እያሉ የሚያወግዙት ጠቅላይ ሚኒስትሩ የዚያ ዘመን ትውልድ የትግሉ ምልክትና የጸረ ጭቆና ንቅና አስደናቂው ምሳሌ አድርጎ ከሚመለከታቸው የዘመኑ አብዮተኞች መካከል የቪየትናሙ ሆቺ ሚኒ አንዱ ነው። የኢትዮጵያ ተማሪዎች ፋኖ ተሰማራ ብለው የዘመሩለት ሆ የመሰረታት አገር አሁን በስኬት ማማ ላይ በፍጥነት እየተራመደች ነው። ያችን አገር እዚህ ያደረሰው አብዮት የመራበት ኮሚኒስት ፓርቲ ደግሞ ይህን ፈጣን እርምጃ ዛሬም እየመራው ነው። ሐሳቡንም አሳቢያኑንም የሚቀዱ በሽተኞች ወዘተ እያሉ ሶሻሊስት ኢትዮጵያውያንንና የ1960ዎቹን ትውልድ ሳያሰልሱ የሚያወግዙት የብልጽግናዎች አለቃ ትናንት ቪየትናም ድረስ ሄደው በሆቺሚኒ መቃብር ላይ ጉንጉን አበባም አስቀምጠው ከሆቺሚኒ ኮሚኒስት ፓርቲም ልምድህን አካፍለኝ ሲሉ መዋላቸውን አስከትሏቸው የሄዱ የፕሮፓጋንዳ ባልደረቦቻቸው ዘግበውታል። ሶሻሊስቱ ሆቺሚኒ በምድረ ቪየትናም የተከበረ ሰው ነው። የአሁኗ ቬትናም በልጽጋለች። የዓለምን የማምረቻ ኢንዱስትሪ ዘርፍም እየመራች ነው ከተባለ ይህ ሰው መሰረት ጥሏል ማለት ነው። አብይ በአዲስ አበባ የሚያጣጥሉትን ሆቺሚኒ በቬትናም ይዘክሩት ዘንድ ግድ ሆኗል። በኢትዮጵያ ውስጥ የሚያወግዙትን ሶሻሊዝምና ተከታዩን ትውልድ በዚያ ያወድሱት ዘንድ የእሳቸው መልከ ብዙ ጠባይ ሁኔታውን ፈቅዷል። በቪየትናም ሞዴል የተገነቡ የኢትዮጵያ ፋብሪካዎችን ዘግተው የድሮን መስሪያ ድርጅቶች መክፈታቸውን የሚናገሩት ጠቅላይ ሚኒስትሩ በሃኖይ ከተማ ሰዎችን ሲጎበኙ ታይተዋል። ሪዮት አለም የለኝም ብለው ባለሪዮቶችን የሚያወግዙት ጠቅላይ ሚኒስትር ሆቺሚኒ የዚያ ትውልድ የትግል ፈርጥ እንደነበር ይገነዘቡታል ተብሎ አይገመትም። ያ ቪየትናማዊ አብዮተኛ የአሜሪካን ወረራ በመመከት ያደረገው ተጋድሎ የኢትዮጵያን ተማሪዎች ወኔ ያነቃንቋል። ፈረንሳይና አሜሪካን አፈራርቆ የታገለ ዋሽንግተን ሶስት ትሪሊዮን ዶላር ከስክሳ ያላሸነፈችውን የኢምፔሪያሊዝም ጦርነት ታግሎ አገሩን አንድ ያደረገ፣ የአገሩን ገበሬዎች የመሬታቸው ባለቤት የሚሆኑ ዘንድ የተዋደቀ አገር ወዳድ ሰው፣ አገሩን በችርቻሮ ለመሸጥ ያልፈቀደ፣ በዚያች አገር ራሳችን የምንወስንበት ፖለቲካና ኢኮኖሚ ይፈጠራል ብሎ ዱር ቤት ያለ የአገሩ ሰዎች ባክሆ የሚሉት አንክል ሆቺሚኒ ለኢትዮጵያ ተማሪዎችም የጽናትና የትግል የአብዮትና የጀግንነት አርያቸው ነበር። እናም ከዘመን ብጤው ኤርነስቶ ቼጉቬራ ጋር ቀይጠው ዘምረውለታል። ፋኖ ተሰማራ፣ እንደ ሆቺሚኒ፣ እንደ ቼ ጉቬራ ብለው ዜማና ግጥምም ሰርተውለታል። እነ ሆቺሚኒን ምሳሌ ያደረገው የለውጥ ናፍቆትና የመሻሻል ጥያቄ በኢትዮጵያ ተማሪዎች በሚቀጣጠልበት ዘመን የተወለዱት የያኔው አብዮት የዛሬው አብይ ያንን ትውልድ ሐሳቡን ብቻ ሳይሆን አሳቢውን የሚቀዳ ሲሉ የሆቺሚኒን ሐሳብ ብቻ ሳይሆን ራሱን ሆቺሚኒንም እንደሚቀዱ በመናገር ተችተዋል። መቅዳት እንዴት ነው ለሚለው ደግሞ ተማሪዎቹና የዚያ ዘመን ትውልድ አባላት የነሆን ፎቶ ደረታቸው ላይ ይለጥፋሉ ብለዋል። እሳቸው ግን ትናንት መቃብሩ ላይ ሄደው የአበባ ክምር አስቀምጠዋል። ርዕዮተ ዓለም የለንም የሚሉት የብልጽግናዎች አለቃ ባለርዕዮቱን የ1960ዎቹን ትውልድ አምረረው እንደሚጠሉት ደብቀው አያውቁም። ደጋግመው ሲናገሩ የተሰሙትም ይህንኑ ነው። በድለዋል ብለው እንደሚያስቡና እንዳቄሙባቸው በተለይ ኢሕአፓና መኢሶንን በስም ጠቅሰው ተናግረዋል። ጥቂት ማሳያዎችን እናስታውስ። እንቀየማለን። የአፓ መኢሶን የሚባሉ ኮሚኒስቶች ግን አይዲዮሎጂ ሳይገባቸው ተከፋፍለ ያከፋፈሉን ኃይሎች በድለዋል ብለን ነው የምናስበው። የበደሉት ለምንድነው? እነሱ ዋይዝ ቢሆኑና በስሜት ባይነዱ ባይገዳድሉ ኖሮ የደርግም መጫወቻ አንሆንም፣ ነገሩን እየቀጠለ አይሄድም። የአፓና መኢሶንን የደርግ መጫወቻ ያደረጉን ብለው ቂም መያዛቸውን እንዲህ በአደባባይ የተናገሩት ጠቅላይ ሚኒስትር አብይ ሁለቱን የግራ ፖለቲካዊ ተቋማት የነበራቸውን ልዩነት የፊደል ብቻ አድርገው ያቀርቡታል። ቃል በቃል በቼና በሼ የተጣሉ ብለው ይገልጿቸዋል። እናቸንፋለንና እናሸንፋለን ተባብለው የተላለቁ ሚሏቸዋል። የሀያፓ ሲኒየር ሰዎች የምለምነው ግን ከአሁን በኋላ እናሸንፋለንና እናቸንፋለን እያል የምንበላላበት ዘመን ማብቃት ይኖርበታል። ኢሕአፓና መኢሶን በአንድ ዘመን የተፈጠሩ ብቻ ሳይሆኑ አንድን ማህበራዊ መደብ የትግላቸው መሰረት ያደረጉ በማህበራዊ መሰረት ሽሚያ ውስጥ የገቡ የትግል ስልትና የፖለቲካ ዓላማ ያለያያቸው መንገዱም አካሄዱም ለየቅል ያደረጋቸው መሆናቸውን በብዙ ጽፈው አስረድተዋል፣ ደጋግመው ተናግረዋል። እዚህ ውስጥ የሰፋ የትንተና ልዩነት የበዛ የአተያይ ተቃርኖ ያለ ቢሆንም ለጠቅላይ ሚኒስትር አብይ ግን የፊደላት ጸብ ተደርጎ የሚቀመጥ ነው። ለሳቸው ተራ የሸና የቸፍልሚያ ነው። የሁለቱ ድርጅቶች የመገዳደል አልፋና ኦሜጋም ቸናሸ ናቸው። ጠቅላይ ሚኒስትር አብይ የ1960ዎቹን ትውልድ አባላት የደረሱባቸውን አስረውም ገድለውም ቤትና ንብረትም ነጥቀው ለማጎሳቆል ሞክረዋል። የቀሩትን ደግሞ ባዮሎጂ ይጨርሳቸዋል፣ ይሞታሉ ሲሉ ምህላ ሲያደርጉ ተደምጠዋል። አብዛኛውም የሚያባሉን ሰዎች እድሜ ጠገብ ፖለቲከኞች ስለሆኑ ባዮሎጂም የራሱ ቻንስ ላለው ብዙዎቹ ይረግፋሉ። ኢትዮጵያ ሁሌም እንደሚባለው ሁሌም እንደሚባለው ዘመን በሚዋጅ ሀሳብ እና ብቃት ወደፊት ትቀጥላለች። ወደኋላ የመልሳት ነገር አይኖርም የሚል እምነት ያለኝ የሰውን ልጅ ሞት እንዲህ ባለ ደረጃ መመኘት የጤና ነው ወይ የሚል ጥያቄ ያለው ሰው ግዴሎትም ማን እንደሚቀድም አይታወቅምና ሟርታ ያብዙ ብሎ ሊመክር ይችላል። በአንድ በኩል አገር የማስተዳደር ብቃት የሌላቸው በመሆኑ፣ በሌላ በኩል ደግሞ ጦረኛ ባህሪያቸው ባዋለደው መከራ አገርን ቀውስ ውስጥ የከተቱት የዘመናችን ጠቅላይ ሚኒስትር አርጅተዋልና ይሞታሉ ከሚሏቸው ሰዎች አንጻር ሳይሆን ከሳቸው አኳያም ሲታዩ በዕድሜ ካነሱ የትውልዱ አባላት ጋር ሲዋጉ እየዋሉ ምክንያት የሚያደርጉት ግን የስልሳዎቹን ፖለቲከኞች ነው። እናም ሞታቸውን አብዝተው ይመኛሉ። ቀድሞ ነገር ሐሳብ የለኝም የሚሉትን መሪ ከጦርነት በመለስ የሆነ እልቂትም የሚያስቀር ምን ሐሳብ አለዎት? ሺ ዓመት እዋጋለሁ፣ በአስር ቢሊዮን ዶላር ምፋለማለሁ ማለት ወንትተው ሻል ያለ ሐሳብ ያምጡ ብሎ መሞገት እርባና የለውም። ጦርነትን ርዕዮተ ዓለም፣ ውጊያን ስትራቴጂ፣ ማጋጨትን ስልት አድርጎ ግቡን ስልጣን ላደረገ አካል እንዲህ ያለ ጥያቄ ማንሳት በእርግጥም ጉንጭ ማልፋት ነው። ትናንት በቪየትናሙ ሶሻሊስት ሆቺሚኒ የመቃብር ስፍራ ላይ የተገኙት ርዕዮተ ዓለም አልባው ጠቅላይ ሚኒስትር ሶሻሊዝምን በሽታ ሲሉ ይጠሩታል። ከሶሻሊስት እሳቤ ጋር በስፋት ወደ አፍሪካ ወደ ኢትዮጵያ የገባው በሽታ ነው ሶሻሊዝም። እንደ ዌቭ ዘሆል አፍሪካን የወረረ በሽታ የወረረ እሳቤ ነው በሆነ ዘመን ውስጥ በእርግጥ ሶሻሊዝም በሽታ አይደለም ራሱን የቻለ ዓለምን ለሁለት ትከፈል ዘንድ ያስገደደ ጥልቅ ርዕዮተ ዓለም ነው ትናንት የዋሉባትን ቪየትናምን በመጠቀይ የኢኮኖሚ አብዮት ውስጥ ያስገባ፣ ቻይናን የፕላኔታችን ሁለተኛ ሀገር ያደረገ ስለ ፍትሐዊ የሀብት ክፍፍል፣ ስለ ድሃዎች መብት የሚሟገት ስለ ኮሌክቲቭ ኦውነርሺፕ የሚከራከር ስለ ሶሻል ወልፌር የሚታገል ዓለም የጥቂቶች ሳትሆን የብዙሃኑ እንድትሆን ሲፋለም የኖረ አሁንም ያለ የፖለቲካ ርዕዮተ ዓለም ነው። ይህ ግን ለጠቅላይ ሚኒስትር ዐቢይ እንደ ተስቦና ኩፍኝ ወረርሽኝና በሽታ ተደርጎ የሚታይ ነው። አንዳንዶች ጠቅላይ ሚኒስትሩ ሶሻሊዝምን በዚህ ልክ በሽታ ብሎ የመጥራታቸው ምክንያት ምናልባት ለምዕራባውያን ለመታዘዝና ኢትዮጵያን በናይሜፍ ለማስገዝገዝ ደጅ መጥኛ የሆናቸው ዘንድ ሊሆን ይችላል ይላሉ። ሌሎች ደግሞ የለም እሳቸው ይህንን ድፍረት ያገኙት ካለማወቃቸው ነው ሲሉ ይከራከራሉ። የሆነው ሆኖ ከሶስት ሳምንት በፊት ሶሻሊዝምን በሽታ ሲሉ የጠሩት ጠቅላይ ሚኒስትሩ ሶሻሊስት መንግስት የሚመራትን ቪየትናምን እያደነቁ ለሶሻሊስቱ ሆ አበባ እያስቀመጡ ከቪየትናም ኮሚኒስት ፓርቲ ምክር እየጠየቁ ውለዋል። ከሶስት ሳምንት በፊት በፓርላማቸው ፊት ባደረጉት ንግግር ሶሻሊዝምን ፍረጃን ያመጣ በሽታ መገዳደልንም ያመጣብን ወረርሽኝ ብለውት ነበር። ይህ በሽታ በተለይ በተለይ ኢትዮጵያ ውስጥ ያመጣው ችግር ደግሞ ፍረጃ ነው። ጠላት ስንል እንፈርጃለን። በጠላት መቃብር ላይ ካልሆነ ቤት አንሰራም። ሰርኢን አካባቢ ጀምሮ ያለውን ብንመለከት ተማሪዎች መሳሪያ ተውሰውና ገዝተው መገዳደል ጀመሩ። ክቡርነቱ ሆይ መፈራረጅን ያመጣው ሶሻሊዝም ከሆነ ርዕዮተ ዓለም የለኝም የሚሉት እርስዎ ታዲያ ህዝብን የቀንጅብ የጅብ ግልገል፣ የጅብ ቆዳ፣ ጸጉረ ልውጥ፣ ጁንታ፣ ሸኔ፣ ጽንፈኛ ወዘተ እያሉ ስለምን ይፈርጃሉ? ህዝብስ ካንሰር ተብሎ እንደሚዘለፍ ህዝብም ጠላት ተደርጎ እንደሚፈረጅ ያሳዩን እርስዎ ነዎት እንጂ ሶሻሊዝም ህዝብን ከኢኮኖሚና ፖለቲካዊ ጭቆና ለማላቀቅ የተተለመ ሀልዮት ነው የሚላቸው የለም። በእርግጥ በሶሻሊዝም አስተሳሰብ ስር የነበረው ትውልድ ከተገዳደለው በላይ በሳቸው ዘመን የተገደለው በብዙ ሺህ ጥፍ የሚልቅ ቢሆንም አስተሳሰቡን ለጠመንጃ መማዘዝ ምክንያት ያደርጉታል። የዚህ ሁሉ መተላለቅ ምንጩ ሶሻሊዝም ከሆነ ስለምን ሐሳብ ወይም ርዕዮተ ዓለም የለኝም የሚሉት እርሶ አገር መሪ ነኝ ባሉበት ዘመን ታይቶ የማይታወቅ መተላለቅ መጣ የሚልም ጠያቄ የለባቸውም። እንዳም ሆኖ ከሳቸው በእድሜ ከሚያንሱት ከነ ዘመነ ካሴ ጋር የሚያደርጉትን ጦርነት፣ ከነድሪባ ኩምሳ መሮ ጋር የሚያደርጉትንም ፍልሚያ ተጠያቂዎቹን እነ ካርል ማርክስ ስን ያደርጋሉ። ለዚያውም ስማቸውን እንኳን በቅጡ ሳይጠሩ። ተቀነጫጭቦ እኛ ሀገር ሲሰራበት የነበረው እሳቤ ወይም አይዲዮሎጂ ምን ጉዳት እንዳመጣ ሁላችሁም ታውቃላችሁ? የሶሻሊዝም አባት ተብሎ የሚታወቀው ማርክ ወይም ማርክሲስት የሚባለው ካስተማረው እሳቤዎች ውስጥ አንዱ የመደብ መከፋፈል ነው። ማርክ ከመቶ ዓመት በፊት የሚያቀው የባሪያ ስርዓትን ነበር። ጠቅላይ ሚኒስትር አብይ እንደ ዳስ ካፒታል ያሉ ግዙፍ ጥራዞችን ማንበብም ሆነ አንብቦ መረዳት ይችላሉ የሚለው ጉዳይ ለውይይት የሚቀርብ ባይሆንም የካርል ማርክስን ስም በትክክል መጥራት ይቸገራሉ ተብሎ መገመት ግን ከባድ ነው። እንዳም ሆኖ እሳቸው ስሙንም የፖለቲካል ኢኮኖሚ ሬዮቱን የተነተነባቸውን እነ ዳስ ካፒታልን እነ ዘ ኮሚኒስት ማኒፌስቶን እነ ዘ ፖቨሪቲ ኦፍ ፊሎሶፊን በቅጡ የማይረዱት ጠቅላይ ሚኒስትሩ ሶሻሊዝም ለማጣጣል ግን አልሰነፉም የዘመናዊ ሶሻሊዝም መስራች የሚባልለትን ካርል ማርክስን ሀሌዎት ቀድቶ ከሌኒኒዝም ጋር ማዳቅሎ በጸረ ኢምፔሪያሊዝም ትግሉ ለኢትዮጵያ ተማሪዎች ጭምር እንደ ፋና ወጊ የሚታየው ሆቺሚን መቃብር ላይ ግን አበባ አስቀምጠዋል ሀሳብ የለኝም ብለው በግልጽ የሚ የሚናገሩት የብልጽግናዎች አለቃ ሐሳብ ባይኖራቸውም ሐሳብ የነበራቸውን ትውልድ ለማውገዝ ግን ቃላት ቸግሯቸው አያውቅም። ፖለቲካ የማኅበረሰብን ሕይወት ማሻሻያ መሳሪያ ሆኖ የተተረጎመ ቢሆንም ለጠቅላይ ሚኒስትር አብይ ግን የፖለቲካ ግብ ስልጣን ነው። ለዚያም ነው በአንድ ወቅት ብርሃነ መስቀል ረዳና ኃይሌ ፊዳ አንድ ፓርቲ ውስጥ ሆነው ሊቀመንበርና ምክትል በሆኑ ብዬ አስባለሁ ሲሉ የተደመጡት እኔ ሁልጊዜ ኃይሌ ፊዳንና ብርሃነ መስቀል ረዳን ምን ያለ ሊቀመንበርና ምክትል በሆኑ እያልኩ የማስባቸው ሰዎች ናቸው። ሁሉንም ነገር ወደ ስልጣን ግንባር የሚል አስተሳሰብ የሚታመንለት ፖለቲካዊ ሀልዮት የሚወግንለት ማህበረሰብ የሚታመንበት መርህ ሊኖር አይችልም። ከአንድ ሬዮት ዓለም የለኝም ወይም ሀሳብ አልባ ነኝ የምከተለው መርህም የማራምደው ሀሳብም የለም ከሚል ኃይል ጋር እንዴት ያለው ውልና ውይይት ማድረግ እንደሚቻልም አይታወቅም። እንዳም ሆኖ ከሶስት ሳምንት በፊት የሆቺሚኒ ተከታዮችን ሲያወግዙ የነበሩት ጠቅላይ ሚኒስትር ትናንት በሆ መቃብር ላይ ተከስተዋል። ከሶስት ሳምንታት በፊት ሶሻሊዝምን በሽታ ያሉት አብይ ትናንት በሆቺሚኒ የተመሰረተውን ገዢ ፓርቲ ዋና ጸሐፊ ምክርህን ለግሰኝ ብለው በቢሮው ተገኝተዋል። በአገር ውስጥ ግን አንድ የሚታወቁበት ተግባር አላቸው። ጠቅላይ ሚኒስትሩ የትናንቱን ትውልድ አምርረው ይጠሉታል። የሚጠሉት ግን የስልሳዎቹን ብቻ አይደለም። ከዚያም ብዙ ክፍለ ዘመን ተጉዘው ኦርቶዶክስና እስልምና ከገባበት ዘመን ጀምሮ ያለውን ሕዝብ አገር ያላዘመነ ብለው የኋላ ቀርነት ምንጭ እንደሆነ አድርገው ይናገሩታል። የትናንቱን ትውልድ ጠልተው ያልበቃቸው አብይ የዛሬውን ትውልድም በጥላቻ ፈርጀው ይዋጉታል። የነገውን ትውልድ ደግሞ የሚማርበትን ትምህርት ቤት፣ የሚኖርበትን ሰፈርና መንደር ያፈርሱበታል። የቀደመው ትውልድ ጠብቆ ያቆየውን ማኅበረሰባዊ አንድነትና ጋርዮሽ እንዲሁም አገራዊ ሉዓላዊነት በትነውና አሳልፈው ሰጥተው ከሕዝብ ግጭት ስልጣን መነ ይቀጫል የሚል ስልት ቀይሰው በመርህ መኖርን እያወገዙ መርሄለሽነትን መርሃቸው አድርገው እየቀጠሉ ናቸው። መልካሙን ሁሉ በመመኘት በዚሁ እንሰናበታለን።